በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የመስቀል ደመራ ለምን ይከበራል? መስቀል ኃይልነ። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ከወደቀበት መርገም ያድነው ዘንድ ከመቤታችን ከቅድስት ድንግል ማርያም ተወልዶ በ33 ዓመቱ በራሱ ፈቃድ በመስቀል ላይ ተሰቀለ። በመገረፉ ቁስል እኛ ተፈወስን። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 24። በስቅለቱም ዲያብሎስን ድል ነስቶ በወህኒ ወይም በሲዮን ለነበሩ ነፍሳት ነፃነትን ሰበከላቸው። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 እስከ 19። የሰው ልጅ በሙሉ ከዲያብሎስ ባርነት ፍጹም ነጻ ወጣ። ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ ሕዝብንና አሕዛብን በአንድ አካል ከራሱ ከእግዚአብሔር ጋር አስታረቀ። ኤፌሶን ምዕራፍ 2 ከቁጥር 16 ከፍተኛ ወንጀል የሰሩ ሰዎች ብቻ ይሰቀሉበት የነበረው መስቀል ከጌታ ስቅለት በኋላ የመዳን ምልክት ሆነ። ዳሩ ግን ጌታ የተሰቀለበት መስቀል ተአምራትን በማድረጉ እየታወቁ አይሁድ መስቀሉን ከሰዎች እይታ ለመሰወር ወሰኑ። ጉድጓድ ቆፍረው ቀበሩት። መስቀሉ የተቀበረበትን ቦታ ለሶስት መቶ አመታት ያህል የቆሻሻ መጣያና ማከማቻም አደረጉት። ምንም እንኳን አይሁድ ለጊዜው መስቀሉን ከዓይን ለመሰወር ቢችሉም ከክርስቲያኖች ልቦና ግን ሊያወጡት አልቻሉ። የመስቀሉ ብርሃን በልቦናቸው የሚያበራ ክርስቲያኖች እየበዙ መጡ። መስቀሉንም መፈለግ ጀመሩ። የንግስት እሌኒ ድካምና ፍሬ ንግሥት እሌኒ ልጇን ቆስጠንጢኖስን ከልጅነቱ ጀምሮ ስለ ክርስትና ሃይማኖትና ስለ ክርስቲያኖች መከራት አስተምረው ስለነበር በክርስቲያኖች ላይ የነበረው አመለካከት በሮም ከነገሱት ቄሳሮች ሁሉ የተሻለ ነበር። ቆስጠንጢኖስም የሮም ንጉሠ ነገሥት ከሆነ በኋላ በሦስት መቶ ዓመታት ውስጥ ለመጀመሪያ ጊዜ ለክርስቲያኖች የነጻነት አዋጅ አወጀ። ክርስትና ብሔራዊ ሃይማኖት ሆነች። ንግሥት እሌኒም የተፈጠረውን አመች ሁኔታ በመጠቀም የጌታችንን መስቀል ከተቀበረበት ለማውጣት በ327 ዓ ምት ወደ ኢየሩሳሌም ሄደች። ንግሥት ሌኒ ልጇ ቆስጠንጢኖስን ክርስቲያን ከሆነላት ወደ ኢየሩሳሌም ሄዳ መስቀሉን ለመፈለግ እንዲሁም በኢየሩሳሌም ያሉ ቅዱሳን መካናትንና አብያተ ክርስቲያናትን ለማሳነጽ ለእግዚአብሔር ተሳለች። ከዚህ በኋላ ቆስጠንጢኖስ አምኖ 337 ዓ ም ተጠመቀ። ቅድስት እሌኒም ወደ ኢየሩሳሌም ሄደች። እንደ ደረሰችም ስለ ክብረ መስቀል መረመረች፣ ጠየቀች። ቦታውን የሚያስረዳት ግን አላገኘች። አይሁድ የተቀበረበትን ቦታ ለማሳየት ባይፈልጉም በኋላ ባደረገችው ጥረት አረጋዊው ኪራኮስ የጎልጎታን ኮረብታ አመላክታት። ዳሩ ግን ኪራኮስ ዘመኑ ከመርዘሙ ጋር ተያይዞ በአካባቢው ከነበሩት ከሶስቱ ተራሮች ውስጥ መስቀሉ የሚገኝበት የትኛው እንደሆነ ለየቶ ለማወቅ አልቻለም። ንግሥት ሌኒ ከሦስቱ ተራሮች የቱ እንደሆነ ለመለየት በእግዚአብሔር መልአክ እርዳታ ደምራስ ደምራ ብዙ ዕጣንም በመጨመርና በማቃጠል ጸሎት ተያዘ። የዕጣኑ ጢስ ወደ ሰማይ በመውጣት በቀጥታ ተመልሶ መስቀሉ ባለበት ተራራ ላይ በማረፍና በመስገድ መስቀሉ ያለበትን ትክክለኛ ስፍራ አመለከታት። ቅዱስ ያሬድም ጢሱ ሰገደ ብሎታል። ከዚያም መስከረም 16 ቀን ቁፋሮ እንዲጀመር አዘዘች። ሰባት ወር ያህል ከተቆፈረ በኋላ መጋቢት አስር ቀን ሶስት መስቀሎች በአንድነት ተገኙ። የክብር ባለቤት ጌታችን የተሰቀለበት የትኛው እንደሆነ ለማወቅ ተቸገሩ። መስቀሎቹን ወስደው በሞተ ሰውና በተራ ቢያስቀምጡ ጌታችን የተሰቀለበትና በለተ ዓርብ ተሰቅለው ያለበት በደሞ መፍሰስ የተቀደሰው መስቀል የሞተውን ሰው በማስነሳት በሰራው ተአምር ሌሎቹ ሁለቱ ተአምራት ባለማድረጋቸው የጌታን መስቀል ለይቶ ማወቅ ተችሏል። እሌኒና ክርስቲያኖች ሁሉ ለመስቀሉ ሰገዱለት። በየሀገሩ ያሉ ክርስቲያኖች ሁሉ የመስቀሉን መገኘት በሰሙ ጊዜ መብራት አብረተው ደስታቸውን በመግለጥ ለዓለም እንዲታወቅ አደረጉ። ንግሥት ሌኒ ለመስቀሉ ቤተ መቅደስ ከሰራችለት ጊዜ ጀምሮ በመስከረም 17 ቀን አሁን በኢትዮጵያ እንደሚከበረው በክርስቲያኖች ዘንድ መስቀል ይከበር ነበረ። ግማደ መስቀሉ ወደ ኢትዮጵያ እንዴት መጣ? የጌታ መስቀል ለብዙ አመታት በኢየሩሳሌም ከቆየ በኋላ ነገስታት መስቀሉ ለመውሰድ ጠብ ፈጠሩ በዚህ ጊዜ የአንጾኪያ የኤፌሶን የአርማንያ የግሪክ የእስክንድርያ የመሳሰሉት የሃይማኖት መሪዎች ጠቡን አበረዱት ከዚያም አያይዘው በኢየሩሳሌም የሚገኘውን የክርስቶስ መስቀል ለአራት ከፍለው በስምምነት ተካፍለው ከሌሎች ታሪካዊ ነዋያተ ቅድሳት ጋር በየሀገራቸው ወስደው በክብር አስቀመጡት። የቀኝ ክንፉ የደረሰው ለአፍሪካ ስለነበር ከታሪካዊ ነዋያተ ቅድሳት ጋር በግብፅ የሚገኘው እስክንድሪያ ፓትርያርክ ተረክቦ ወስዶ በክብር አስቀመጠው። ኢትዮጵያዊ ንጉስ ዳግማዊ ዳዊት የግብፅ ክርስቲያኖች በአማሌቃውያን ከሚደርስባቸው ተጽዕኖ ነፃ እንዲወጡ በማድረጋቸው የግብፅ ፓትርያሪክ የከበሩ ስጦታዎችን ላኩላቸው። ንጉስ ዳግማዊ ዳዊት ግን የኢትዮጵያ ቤተ ክርስቲያን የምትፈልገው ወርቅ ሳይሆን ጌታ የተሰቀለበትን መስቀሉ እንደሆነ ገለጹላቸው። በመሆኑም የግብፅ ኦርቶዶክስ ቤተ ክርስቲያን ግማደ መስቀሉን ከሌሎች ንዋያ ቅድሳት ጋር ለኢትዮጵያ ሰጥታለች። ይህ ግማደ መስቀል በግሸን ማርያም ገዳም በእግዚአብሔር አብ ቤተ ክርስቲያን ሆኖ ኢትዮጵያን እየባረከ ይገኛል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መስቀልን ከሐዋርያት በተማረችው መሠረት የወርና የዓመት በዓል ሰርታ ተከብረዋለች። መስከረም 16 ቀን ደመራ ደምራ ጸሎትና ምስጋና ታቀርባለች። ቅዱስ መስቀል ከተቀበረበት መሬት በእሌኒ አማካኝነት መገኘቱን ስታስብ በአሁኑ ዘመን ከብዙ ሰዎች ልቦና የተሰወረው መስቀል እንዲገለጥላቸው ትጸልያለች። በመስቀል የሚገኘውን በረከት እየተቀበለች በመስቀል የሚመሰለውን መከራ ሁሉ ትታገሳለች። መስቀል በካህናት በምእመናንና በምእመናት ልቦና ተስሏል። በአንገታቸውና ልብሳቸው መስቀል አለ። ሥራ ሲጀመር እና ምግብ ሲቀርብ በመስቀል አምሳያ ይማተባል። መስቀል ለሁሉ ነገር መጀመሪያና መጨረሻ ነው። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ እንዳለ ጌታችን፣ በቤተ ክርስቲያናችን ዕለት ዕለት መስቀሉን ትሸክማለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየዓመቱ መስከረም 16 ቀን የምደምረው ደመራ ሀገራውያን ደምታም አለው የመስቀል ደመራ በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ወይም ዩኔስኮ እውቅና ተሰጥቶት ዓለም አቀፋዊ ቅርስ ተብሎ ተመዝግበዋል። የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 መስቀል ብርሃን ለኩሉ ዓለም መሰረት ቤተ ክርስቲያን መስቀል ብርሃን ለኩሉ ዓለም

ኪያከ እግዚኦ ናት ወንስ በእግዚአብሔር ጸጋን ተቀበልን ሕይወትን ማግኘን በመስቀሉ ኃይል በኢየሱስ ክርስቶስ በመስቀሉ ኃይል ጸጋን ተቀበልን ምርትን ማገኘን በመስቀሉ ኃይለ በኢየሱስ ክርስቶስ በመስቀሉ ኃይለ አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር፣ አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር እያለን ልናከብረውና ልንጠብቀው ይገባል።